የሚለው ቃል ብቻ ነው ሀጅን ሊገልጽ የሚችለው። እኔ ከማንም በላይ ብዬ ባልናገር በጣም እቀርባቸዋል። ትልቅ ሰው ሲያገኙ ትልቅ ናቸው፣ ህፃን ሲያገኙ ከህፃን ጋር ህፃን ናቸው። አካለ ጎደሎ ሰው ሲያገኛቸው እንደ አካለ ጎደሎ አይደል፣ ወርደው ነው የሚያወሩት። አስታውሳለሁ፣ አንዴ አነስ ያለ ሰው፣ ውዝረኛ ሰው መጡ። ሲያናግራቸው ልብሳቸውን አውልቀው፣ ይው ኡመር ኡመር፣ ሙፍቲ ሙፍቲ ሚሉኝ ነኝ፣ እንዲህ አይነት ሰው ነኝ ብሎ ቁጭ ብለው ወርዶ ሲያናግሩት እኔ አልቻልኩም በዛ ሰዓት እና፣ ባጭሩ ውስጣቸውን እሱ ነው እቁሙለት ነገር መዋች ናቸው። እንግዲህ ከሙስሊሙ የሚጠበቀው ሙፍቲ የአንድነት አባት ናቸው። ሙፍቲ የሰላም አባት ናቸው። ሙፍቲ ዘንድ ምንም አይነት ሰው የሰው ልጅ ሆኖ የሚለይ ሰው የለም። ስለዚህ የእሳቸውን አሪያ መከተል ያስፈልገናል። እሳቸውም ጥረት ሲያደርጉ የነበሩ ምህው ነው በሰውነቱ ክብር ይሰጠዋል። ከዛ በኋላ ያሉ የራሱ የቻለ ማዕረጎች ሊኖሩት ይችላሉ። አሁንም ሁላችንም ቢሆን ሙስሊሙም ይሁን ሙስሊም ያልሆነውም ይሁን በአመለካከት አንድ አይነት ሆን ያልሆነውም ይሁን ሁሉም ሰው ያን አይነት አላማቸውና ፍላጎታቸው በተቻለ መጠን እሳቸውን እወዳለሁ ያለ በዛ መልኩ ህይወቱን ቢኖር የተቻለ ነው ብዬ አስባለሁ። የእሳቸውን ፍላጎት ይሄ ነው ብዬ እገምታለሁ።